ኤፌሶ ምዕራፍ አምስት ከቁጥር ስምንት ያለውን የእግዚአብሔር ቃል እናገራሉ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደ ብርሃን ልጆች ኑሮ፣ የብርሃኑ ፍሬ በጎነት በጽድቅና በእውነት ሁሉ ዘንድ ነውና። እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ሥራ ጋር ምንም አይነት ግንኙነት አይኑራችሁ፣ ይልቁን ግለጡት። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና። ብራን እየበረበት ነበር ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉን ነገር እንድታይ የሚያደርገው ብራን ነውና። ስለዚህም አንተ የተኛ ንቃ፣ ከሙታንም ተነሳ ክርስቶስ ያበራልሃል ተብሎሃል። ኢየሱስ ጌታ ነው፣ እጃችሁ ከፋርጉና፣ አንተ የተኛ ንቃ በሉ፣ ከሙታንም ተነሳ በሉ ክርስቶስ ያበራልሃል ማለት ክብር ለጌታ ለኢየሱስ ይሁን። አያችሁ ለካ መተኛት አለ። ለምን ቢባል ቀድሞ ጨለማ ነበራችሁ ብሎ ለኤፌሶን ሰዎች አወራ ጳውሎስ። የጻፈው ከተለያየ አገራት ከተመለሰ በኋላ እየተለያየ አገር እየዞረ ይህን የወንጌልን ስራ እየሰራ ሲጓዝ ነበር ጳውሎስ። ያልዞረበት ያልገባበት አገር የለም። የተለየ ዓላማትን ይዞራል። ይህን ወንጌል ይዞ ለምብባል እግዚአብሔር የሰጣውን ዕድሜ ለእግዚአብሔር ሲጠቀም ነበር። ያንንም ደግሞ በተግባር ገልጧል። በተግባር የገለጠው እኔ ክርስቶስን እንደሚመስል እናንተም እኔን ምሰሉ ብሎ ራሱን ጨርሶ የለያ ታላቅ የእግዚአብሔር ሐዋርያ ነው። ማንም ቀብቶት ማንም እጅን ጭኖበት ሳይሆን ራሱ እግዚአብሔር ሐዋርያ ያደረገው በደማስቆ ላይ እግዚአብሔር ያገኘው ታላቅ የእግዚአብሔር ሰው ነው። በዛ ሰው ውስጥ ላይ እግዚአብሔር አምላክ ትልቅ አጀንዳ አስቀምጧል። ያን አጀንዳ በቅርጫት ገፍቶት ወይም አስራውት ወይም ሊገሉት ሊያጠፉት በፈለጉበት ጊዜ የእሱ ወዳጆች የነበሩ ምን አደረጉት? ከከተማው ውጪ በቅርጫት አድርጎ በአጥር መካከል ሲያሳልፉ ያ መከራ ሁሉ ሲደርስበትም እያንዳንዱን ቻሌንጅ እየተቋቀመ ያሳለፈው ኢየሱስ ክርስቶስ ጌታ ነው። ደማስቆ የምትባል ከተማ የሶሪያ ዋና ከተማ ነች። በዚች በሶሪያ ዋና ከተማ ውስጥ ነው ማለት በብዛት ብዙ ነገር ሲፈጥርባት የነበረ ከተማ። እግዚአብሔር አምላክ ደግሞ እዛ ምንም በማይገኝበት ስፍራ ላይ ራሱን ገለጠ። ራሱን ገለጠው ለጳውሎስ ነው። ዛሬ በኢየሱስ ክርስቶስም በእናንተ ቤት ራሱን ይገልጣል። እሱ እቻቹ ከፈርጉ ነው። እግዚአብሔር ራሱን ለኔ ይገልጣል በሉ ኢየሱስ ክርስቶስ ጌታ ነው። የኛ ነገር የሚበዛውም የሚጨምረውም የሚቀንሰውም በእምሯችን ነው፣ እንዳስተሳሰባችን ነው እንጂ ሰይጣን ሊቀንስ አይችልም። ሰይጣን ሊጨምር አይችልም። አያችሁ ማብዛት ትችላላችሁ፣ መጨመር ትችላላችሁ፣ መቀጠል ትችላላችሁ። ለምን ቢባል እናንተ የእግዚአብሔር አጀንዳ ናችሁ። እጅግ ከፋር ግን ያልኩት ይሆናል በሉ። አጋንት ያለ አይሆንም፣ ያሰብከው ይሆናል። ስለዚህ ነው ዛሬ የምራክል ቀሪ የእግዚአብሔር ተናገረው። እስቲ ከፈር ግን ዛሬ መልሴ፣ ለኔ መልሴ፣ ለቤቴ መልሴ፣ የታምራት ቃል መልሴ፣ ለሚያምን ሰው አሁን ታምራት ይሆነለት። ታምራት ሲባል ከሰማይ የሆነ ነገር አይወርድም፣ ራሲ ብራሲ በውስጥ ታምራት እንዳለ እግዚአብሔር ታምራት እንደሚያረግ እመን። እግዚአብሔር ታምራት ባንተ ይጀምራል፣ ዛሬ ይጀምራል፣ ባንቲ ወት ይጀምራል፣ ባንተ ወት ይጀምራል። ቀድሞ ጨለማ ነበራችሁ፣ ቀድሞ ድንግዝግዝ ባለበት ኤሪያ ነበራችሁ። ዛሬ ግን ምን ነው? በብራን ውስጥ አላችሁ። ወደ ብራን አለ በከተታችሁ ማን ነው? የናዝረቱ ኢየሱስ። ዛሬም በጌታ በኢየሱስም እሱ አይተኛም አያንቀለፈም። እጅ ከፋል ግን አባቴ አይተኛበል ድገምነት ተናገር፣ ድገምነት ተናገር። እርግጠኛ ናችሁ የናንተ ነገር ሙሉ ይሆናል። እስቲ የኔ ነገር ይቃና ነበል። ባፍት ትናገራለህ። በኢየሱስም የዘራው ይመግላል። እስቲ ይዘራል ነው ትዘራላችሁ። የዘራችሁ ትመግላል፣ የተናገራችሁ ትከናወናል። የናንተ ነገር እንዳይከናወን የሚያደርገው ዛሬ አባቴ በጥሰዋል። እጃችሁ ከፈርጉልኝ አለ ጌታ። ባሉ ድገምነት ተናገሩ። ክርስቶስም የምትፈልጉ ትሆናላችሁ። እሱን ስትፈልጉ ታገኛላችሁ። እሱ ውስጥ እያንዳንዱ ነገር አለ። የነገሮች ሁሉ ፓኬጅ እሱ ነው። አንድ ሳሜን በለሰ። እስ የኔ ጌታ በልሴ፣ ነገሬን በልሴ፣ ይህ ይዞታል በልሴ። ከእሱ እጅ ሊያስመልጥ የሚችል አንዳቸው አይደለም። አንድ ሰምን በር። በኢየሱስም እንዲህ ምን ድምፅ ሰማለሁ። በገናና ክብር መጥቻለሁ። በገናና ክብር ኢየሱስ መጥቷል። አንድ ሰው ኢየሱስ በገናናው ክብሩ መጥቶአል በልሴ። ታምራላችሁ ወይ? እውር ምታበሩ ትሆናላችሁ። አንካሳ ምታዘሉ ትሆናላችሁ። ኪሳችሁ ዲያ ይሆነም፣ ቤታችሁ ዲያ ይሆነም፣ ኑሯችሁ ዲያ ይሆነም። የታመናችሁ ጌታ አይጥላችሁም። ብዙ ስለበላችሁ አይደለም፣ በፊታችሁ ላይ የእግዚአብሔር ሞገስ ምታየው። ሞገስ ከእግዚአብሔር ዘንድ የሚሰጥ ነው። ሞገስ ዝም ብሎ የሚመጣ አይደለም። ሞገስ ስለ ወፈርክ ስለ ቀጠንቅ አይደለም። ሞገስ ቁመት ረዥም ወይም አጭር ስለሆነ አይደለም የሚመጣው። ሞጎስ ከአብዘን የምሰጥ ነው። ዛሬ ይህ ሞጎስ ለብሳላችሁ ታምራት በሕይወታችሁ ይሆናል። በወጣችሁበት በገባችሁበት ቦታ እግዚአብሔር ታምራት ያደርጋል። አንድ ሰሜን ምን በል በኢየሱስ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በጎነትና በጽድቅ በእውነትም ሁሉ ነውና፣ ለጌታ ደስ የሚያሰኘው እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እይታ ከዚህ በኋላ እንደ ጨለማ ልጅ አይሆንም ድንግዝግዝ ብሎ ሸተጀም አዲቅ አማራ ሴት አካ እያመነታችሁ አትሉም። ይሆንልኛል አይሆንልኝም እያል ሸተጀም። ያንቺ ነገር ይሆናል። ያንተ ነገር ይሆናል። አንድ ሰው ይሆናል መልሴ የታመንከ ጌታ ነገርን ያሳካልሃል። እስቲ የኔ ነገር ይሆናል በሉ። ድገሙና የኔ ነገር ይሆናል በሉ። የእናንተ ነገር የሚባለው ዛሬ ዘንዶን እግዚአብሔር ያዋርደዋል። የእግዚአብሔር ነገር ባከበዳችሁ ትልቅ ትከብዳላችሁ ባከበራችሁ ትልቅ ትከብራላችሁ። አያችሁ፣ እግዚአብሔር አምላክ ሁሉ ጊዜ በዘመናት መካከል የክብር አምላክ ነው። ክብሩ ለማንም አሳልፎ አይሰጥም። ለማንም ሰጥቷቅ ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ነው። እግዚአብሔር አምላክ እስራኤል እግዚአብሔር ኪዳን የገባው ህዝብ ነው። ነገር ግን በዛ ህዝብ ላይ ለይሁዳ ወይም ለእስራኤል እግዚአብሔር ቁጣውን ሊያመጣ በፈለገበት ጊዜ አንድ ነገር ነው ያለው። መጀመሪያ ለራሴ ለክብሬ ስል፣ ሁለተኛ ለዳዊት ስላል። አያችሁ እግዚአብሔር ማለት ለዳዊት ስል ብሎ የተናገርበት መንገድ የተለየ ነው። እግዚአብሔር መቼም መንገዱን ለቆ አያውቅም። የእግዚአብሔር ቃል ስናገር ከዳዊት ነገድ የሆነው አይደለም እንዴ? ስለምን ያወራ? ስለ ኢየሱስ አይደለም ያወራው? ስለ ዳዊት እያለ አሁን ስላንቺ እያለ። አሁን ስላንተ እያለ። እግዚአብሔር ቃል ስናገር ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ይልቁን ግለጡት እንጂ። እነርሱ በስውር የሚያደርጉት መናገር እንኳ ነውር ነውና። ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና

የምትገለጡት ትሆናላችሁ። ያስጨነቃችሁ ይጨነቃል። ቀድሞ ጨለማ ነበረን፣ ያን ምንም አናይም። ዛሬ ግን ከጌታ የተነሳ ብዙ ነገር እያየን ነው። አንድ ሰው አሜን ብሎ ኢየሱስ፣ ጌታ በጌታ ካመናችሁ፣ እግዚአብሔር ሁሉ ነገር የሚሰራው በጊዜ ነው። ዛሬ ግን ጊዜሽ ይሆናል። ዛሬ ጊዜ ይሆናል። እስቲ የኔ ጊዜ ዛሬ ነው በሉ። በርጤሜዎስ የሚባል ሰው በዙሪያ ላይ የከበቡ ሌሎች ሰዎች አሉ። ከሱ ጋርም አብሮ የተቀመጡ ለማኞች አሉ። እግሪ አጣ፣ እጅ አጣ፣ ዓይን አጣ፣ ሌላም ሌላም አካል አጣ። ቁጭ ብሎ ይለምናል። ግን ለዚህ ሰው ለዘመናት ሁሉ በጣም ራሱን አነስውር አድርጎ ሲኖር የነበረው በጣም በሚገርም ሁኔታ ኢየሱስና ደቀ መዛሙርቱ ከከተማው ከኢያሪኮ እየወጡ ይወጡሳሉ። አንድ ነገር ተፈጠረ። ያ በርጢሚዎስ የሚባለው የጢሞዎስ ልጅ በርጢሚዎስ ምን አደረገ? በጣም በሚገርም ሁኔታ የሆነ ድምፅ ሰማ። ይህም አለ የናዝሬቱ የኢየሱስ ድምፅ ነው አለ። ከዛ እንዳበረ ሰው መጮህ ጀመረ መጮህ ጀመረ መጮህ ጀመረ። እነዚያ ሰዎች ያ ቀን እንደ ሌለኛው ቀን ነው ብሎ አንተ ምንድን ነው መጮህ አብዳል እንደ ታጥጮህ ጆሯችን እንትና ትበል ይሉታል። ጆራችን እኮ የምታደነቁሩ ለምን እንደዚህ ታደርጋለህ? እያሉ ያስቸግሩታል። ከሱ ማለት እሱ የሆነ ነገር ገብቶት ነው። ቀኑ እንደደረሰ አውቆ ነው። ሰዓቱ እንደደረሰ አውቆ ነው። አያችሁ፣ ብዙ ዘመናት ነው እዚያ የተቀመጠው፣ ብዙ ጊዜ ነው የተቀመጠው። በውስጡ አሰባ ዛሬማ የማብቂያ ቀን ነው አለ። የማብቂያ ቀን የሚሆነው አዲስ ድምጽ እየሰማው ነው፣ ሌላ ድምጽ እየሰማው ነው። አይ የኢየሱስ ድምጽ ነው። ስለዚህ ምን ማድረግ አለብኝ ብሎ የሆነ አክሽን ወሰድ ያለኝ አማራጭ መጮና አለ መጥራት ነው አለ። የዳዊት ልጅ ሆይ ማረኝ ይለዋል። የሚጠራው በአክብሮት ስም ነው። አያችሁ አክብሮት አላየ አይኑ አልተከፈተም፣ ግን የልቡን አይኖ ይበራለት ሰው ነው። አያችሁ በአክብሮት ስም ነው የሚጠራው። የዳዊት ልጅ ማረኝ ብሎ ሲጮይ ይገባዋል ኢየሱስ። ያ ስም የመሲው የማዕረግ ስም እንደሆነ ስለሚገባው ኢየሱስ ምን አለ ድምፁን ሰማና ዞር አለ። ዞኖራንና እምነቱን ተመለከተ። ከዛ እሱን ልጅ ሰው ወደዚህ አምጥቷል። አያችሁ ብዙ ዘመን ለምነዋል፣ ብዙ ዘመን ነው የለምነው። ዛሬ ቀንሽ ይሁን፣ አሜን። ቀንሽ ሲደርስ እግዚአብሔር አምላክ የበርጢሞስን ልብ ከፈተው። አያችሁ ልቡን ከፈተው። እዛ እያርኩ አካባቢ በጣም ብዙ ህዝብ የሚበዛበት ብዙ ለማኝ የሚበዛበት አካባቢ ነው። ደግሞ ኢየሱስ አብሮ የነበራቸው ሰዎች በጣም ብዙ ህዝብ ይከተለዋል። አልፎም ደቃ መዛሙርቱ አብሮ የነበሩት። እሱ የእሱን ድምጽ የምንለይበት አንዳች ነገር አልነበረም። ቀኑ ሲደርስ መጀመሪያ የበርጢሞስ ልብ ተገፈተ፣ ሁለተኛ የእግዚአብሔር ልጅ ራሱ ምን ሆነ? ራሱ መጣ። ቀኑ ሲደርስ ቀኑ ሲደርስ ራሱ ይመጣል። ዛሬ በኔ አልፎ መጥቷል። ዞር ካለ በኋላ እሱም ጥሩታል ቀደመ ስጨቀጭቁትና ምንድነው ጆሮአችን የምታደለቅሮ ስሉ የነበሩት? ይጠራሃል፣ ሂድ አሉት። እንደዛ ያለው ኢየሱስ ዋው በርጢሜዎስ አለው፣ ለው ምንድን ነው የምትፈልግ አለው። ብርም ወርቅም አልፈልግም፣ ያለሁት አለም ጨለማ ነው። ስለዚህ አይ ዘንዳለ በላለ እምነት እምነት